ጽዮንና ዳግም በናታን መጥፋት እየተሰቃዩ ይገኛሉ። ቢኒም ናታንን እንደታገተ ስለነገረው በመጨነቅ በፈለጋ እየተንከራተተ ይገኛል። ያፌት ናታንን እየት ቦታ እንዳገተው እየት እንዳለ እስካሁን ድረስ አይታወቅም። በጣም ያሳዝናል። ይህ ሁሉ የነበረው ያው ያፌት የራሱ የሆኑትን ሰዎች በብዛት አሰማርቶ ስለነበረ ከኒክ ቤስተሩ ጋር ሲወጣ በመጠባበቅ እና እርምጃውን በመከታተል በስተመጨረሻም ማንም የማያቸው ቦታ ወስደው አግተውት እንግዲህ ቤተሰቡ በሙሉ በጭንቀትና በስቃይ ይገኛል። ጽዮን አሁን ወንድሟን አታሰው መሆን አትችልም። እፍራታም ተስፋ ቆርጣለች። የአፌትን ወንጀል ደግሞ ግዴታ መፈረም አለብሽ ሲላትም ፈርማ ወረቀቱን ይበልጥ እዳ ውስጥ ገብታለች። በጣም ያሳዝናል። ያፌት አሁን መከራውን እያየ ይገኛል። ለምን ናታንን ለማጥመድ ስለነበረ ብዙ ነገር ሲያደርግ የነበረው። እጅግ ከምንም በላይ የሚያሳዝን ነገር ቢኖር ናታን ያለበት ሁኔታ አለመን ነገሩ ነው። ያፌት እንግዲህ የናታንን እጅ በማሽን ፈጭት አርጎ ጥሎታል። በጣም በጣም ያሳዝናል። ኢፍራታንም አምጥቶ ፈርሜ ያለባት ወረቀት ላይ ሳትወድ በግዱ አስፈርሟታል። አሁን ምንም አማራጭ የላቸውም። ሁላቸውም ደምንባ እያለቀሱ ይገኛሉ። ናታን መጀመሪያውንም ያፌትን እንደማያስቆመው ወይም ደግሞ የአፌትን መጋፈጥ እንደማይችል ሁላችንም እናውቅ ነበር። ግን ደግሞ የመጨረሻ ተስፋችን ያደረግ ነው። ኤኒክ ፐስተሮ አግዟቸው፣ ኤፍ ናታን የራሳቸውን ህይወት የሚመሩበት አጋጣሚ ይፈጠራል ብለን ነበር ነገር ግን ይህም አልሆነም። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ሐረግ ድራማ ከባለፈው የቀጠለ ይዘመተናል። መተናል ያፌት እንግዲህ ናታንን ከሰው አርቆ የት ቦታ እንደደበቀውና ምን እንዳደረገው ሙሉ ቤተሰብ አያቅም፣ ግን ናታን እንዳገተው ብቻ ነው ያፌት እንዳገተው ብቻ ነው የሚታወቀው። ቤኒ ያፌት መሆኑን ስላረጋገጠ ናታንን ፍለጋ እየተሯሯጠ ይገኛል። ግን ደግሞ ናታን የት ቦታ እንደታገተ ምን እንደሆነ የሚታወቀው ነገር የለም። ኢፍራታም እንግዲህ ሁሉም ነገር ከአቅሟ በላይ ስለሆነ በናታን መታገት ተስፋ ስለቆረጠች አሁን በቃ ምንም ዓላማም ሆነ ተስፋም የለኝም ብላለች። ጭራሽ አላፍር ብሎ አቤል ከሷ ጋር እቤት ውስጥ እየኖረ ይገኛል። ይህ በተፈጠረው ማንኛውን ተቋቋም ኢፍራታ አሁን ተስፋ ቆርጣ አቤልንም የራስህ ጉዳይ ገደል መግባት ትችላለህ አለችው። ነገር ግን አቤል አሁንም ቢሆን አርፈሽማ ተቀመጭ ከሆነ ናታንን ከ ያፌት አስመልጬ እስር ቤት ከተዋለሁ ብሎም አስፈራራት። እሷም ደግሞ እንደፈለክ ማድረግ ትችላለህ ከዚህ በኋላ ተስፋይም አላማዬንም ስብርብር አድርጋችሁታል በማለት መለሰችለት ሲሆን እንግዲህ የምታደርገው ግራ ገብቷት ዳግምን እዋክን እርዳኝ እያለች ትገኛለች። ዳግምም እንደ ሷውኑ የሰማው ምንም አቅም የለውም ግን ደግሞ ቢኒ ዳግምን ከጽዮን አጠገብ ራቅ ብሎት ነበረ። ናታን ቢታገትም በድጋሚ ጽዮንና ዳግም በመገናኘታቸው በጣም እየተናደደ ይገኛል። ቢኒ ምን ነነው አጎቴ? ጽዮን እኮ ወንድሟ ነው የታገተው። ደግሞ አንተ እንደምታስባት አይነት ሴት አይደለችም። ብዙ ዋጋ እየከፈለችልን እንደሆነ አንድ ቀን ሲገባ የሚጸጽትህን ነገር አታደርግ እያለ ይገኛል። አሁን ሉሊት እንግዲህ ናታን በመታገቱ እጅግ ከምንም በላይ ደስተኛ ሁና ትገኛለች። በዛ ላይ ጽዮንን እያቃጠለቻት ትገኛለች። ወንድም ያለ ብለሽ ነበር እንደዚህ ስትሆኝ የከረምሽው፣ አሁን ግን የለም እያለች ታቃጥላታለች። እሷም አሁን አዘንተዋ እንዲሁም ለቅሰዋ ለወንድሟ ለናታን ስለሆነ ሌላ ሰው ምን ይበል፣ ምንም እምታውቀው ጉዳይ የለም። የቤዛ እናት ደግ የቤዛ ፍቅረኛ እናት እንዲሁም የናውድ እናት አሁን ልጇ ከማን ጋር እንደሚውል ተከታትላ አወቀችበት። አሁን የወሰነችው ውሳኔ እሱን ከቤዛ ለማራቅ ፣ ካልሆነ ግን ይወገዳል የሚልም አላማ አላት። በጣም ያሳዝናል። እናት ለልጇ ይህን ያክል መጥፎ ውሳኔ መወሰኗ እጅግ አስፈሪ ነው። ሌላኛው ነገር ደግሞ በሚገርም ሁኔታ ሉሊት አሁን በደስታ እንኳንም የኔን ጣት ነቃቅለህ አንተም ጣት አሁን ይነቃቀልልሃል የኔን አለቃ መዳፈር ምን ያክል እንደሚከብድ በዚሁ ታውቀዋለህ እያለችም ብቻዋን ታወራለች ቤዛ ይህንን በምትልበት ሰዓት ደረሰችባት ሉሊት ላይ ምን እያልሽ ነው ማን ነው የሚነቃቅለው ስትላትም አይ ዝም ብዬ ነው ዝም ብዬ ነው ማለትማለቴ ናታንን እንደኔ ጥፍሩን እንዳይነቅሩት ብዬ ነው አለቻት። አንቺ ሴትዮ ምንድን ነው የሚያስቀባዝርሽ? የምታቂው ነገር አለ አለቻት ቤዝ እኔ ምንም አቀው ነገር የለም እኔ ምንም መቀው ነገር የለም እያለች ለፈለፈች። ግን እንግዲህ ትልቅ ሀሳብና ጭንቀት ላይ ትገኛለች። ህመማን ዳንኩ ብላ ሳትጨርስ፣ በእርግጥ በጠንከር ብላ እንኳ መራመድ ሳትችል አሁን ሌላ የናታን መጥፋትና የእፉዬ ተስፋ መቁረጥ እንዲሁም አዘንታ መብስጭት መቃጠሏና መሰቃየቷ አሁን እጅግ ከምንም በላይ እያሳሰባትና እያስለቀሳት ትገኛለች። አሁን ገኒ ሁሉንም ነገር አውቃለች። እምንጋፈጠው እፉዬ ያፌት በ በናታን ስላስፈራራት ነው ከእሱ ጋር እየኖረች ያለችው በማለትም ጽዮን ነግራታለች። አሁን ወይኔ ልጄ ወይኔ ልጄ እያለችው ማልቀስ ጀምራለች። የናታን ድምፅ እስካሁን ድረስ ለቤተሰብም ተደውሎ አልተነገራቸውም። መታገቱም ብቻ ነው። አንቺና ናታን እኔን መቀመቅ ልትከቱ ነበር። ማን መቀመቅ እንደሚወርድ እናያለን በማለትም ለኢፍራታ ያፌት አስጠነቀቃትም ዛተባትም። ኢፍራታ አሁን ከዛ ከቤት አትወጣ ግራ ገብቷታል፣ አትኖር ግራ ገብቷታል። በዛ ላይ አቤል ገብቶ ያጎቴ ሚስት እያለ እያቃጣላት ትገኛለች። ኢፍራታ አሁን ሕይወት ፊቷን እንዳዞረችባት መቼ ነው ለእኔ ደስታ የሚኖረው? በወዴ ነፍሰ ጡር ልጅ ሆኛለሁ። አሁን ደግሞ ምኖቹን ምን ምን አድርጌ ነው ናታንን ከዚህ ነፃ የማወጣው? ፈጣሪ ሆይ አንተ አቅም ስጠኝ፣ እኔ አቅም የለኝም፣ እያለች እያለቀሰች ትገኛለች። ያፌትን እንዴት ማወቅና ወይም ደግሞ ከሱ ማስጣል ከባድ እንደሆነ እጅግ በደንብ ታውቃለች። ያፌት ግን ወረቀቱን አስፈረማት። ወረቀቱን አልፈርምም ብትልም ወደሽ ሳይሆን በግድሽ ትፈርሚያለሽ። እስከ ዛሬ ስራ ቦታ ልሄድ እያልሽ ስታጣድፍኝ የነበረው ናታንን ለማገዝ ነበረ። አሁን ናታንን እኔ እጅ ከገባ በኋላ የሚን ፍርማ ነው እያልሽ ታመልጫለሽ? እኔ ያፌት ነኝ። ማንም ምንም የሚያታልለኝ ሰው አይደለውም። ማንም ደግሞ የኔን የሆነ ነገር ወስዶ የሚቀር ሰው አይደለውም። የኔን ገና ብዙ የማስመልሰው ሂሳብ አለበት ናታን እያለ አስፈራራት እሷም ከአንተ ጋር እየኖርክ ያለውት እኮ እሱን እንዳትነካብኝ አይደለም ወይ ስለዚህ ቃልህን አፍረሰሃል አለችው ቃልሽን የማያፈረሸው አንችነሽ ተዳረሽን እና ጋብቻሽን የኔን ህይወት ትተሽ እሱ ጋር ተመካክረሽ እየሰራሽ እንደነበረ በእጅጉ ደርሸበታለሁ አላት የምን ምንድን ነው እኔ ምንም አልሰራሁም! ጭራሽ ከእሱ ጋር ተገናኘች አላውቅም አለችው ሞኝሽን አሙኝ እኔ ያፌት ማንም አያታልለኝም በማለትም እንግዲህ ኢፉዬን እያናደራትና እያስቃያት ይገኛል ጽዮን አሁን በናታን መታገት ደም እንባ እያለቀሰች ትገኛለች አንድ ቀን ያፌት ቤት ሄዳ ሂሳባችንን የምንወራረድበት ቀን ይመጣል ወንድም የልቀ ቃለችው ጽ ለምንድን ነው የምጠኝ? እኔ እኮ ላንቺ በጣም አስባለሁ ለምንድን ነው እንደዚህ የምትሆኚው አላት። ምን አንተነ ሀሳቢው አውሬ እኮ ናት አውሬ ታውቃለህ? በማለትም ጥላው ሄደች። አሁን እንግዲህ ሀሳብ ላይ እና ለቅሶ ላይ ሀዘን ላይ ትገኛለች። ቤዛማ አሁን? ብታዝኑም ብትበሳጭም እንደ ድሮ ሳኮን ከናውድ ጋ እየተገናኘች ብሶቷንና ችግሯን ታወራለች። ጽዮን ግን ማንም የላትም። ኤፍራታም ተስፋ ቆረጠችባት። እምትሄድበት ስለሌላት ዳግም ጋር ብቻ ነው። ዳግምን ምን አድርገን ወጥመድ እንክተታቸው? ወንድም ወንድሜን ከገባበት መከራ እንዴት ላውጣው? ትለዋለች። ምንም ማረግ አይቻልም። ቻናሉን ሰብስክራይብ እያረጋችሁ